ቆንጆ ነች፣ ግን ያገባት ሁሉ ሻሂድ ነው። አቲካ የመጨረሻው ክፍል። አቲካ አሁንም ሶስተኛ ባሏን አጣች። ሰይድና ዙበይር ኢብኑ አዋም ብዙ ትዝታና የማይረሱ ቀናትን አሳይቷት ነበር። ይህንንም ስሜቷንና ሐዘኗንም በዚያ በላቀና ጣፋጭ በሆነው ግጥሟ ገልጻው ነበር። ነገር ግን ከዚህ ሁሉ ሐዘን ጋር የቀረባትን ሁሉ ፈገግ ብላ ሊያጽናናት የሞከረውን የአላህ ራህመት ሰፊነቱን በመንገር ትሸኛቸው ነበር። ነገር ግን ሰዎች ተሰናብቷት ሲሄዱ ቤቷ ውስጥ የሰይዲና ዙበይር ድምጽና አካል የሌለበት ቤት ውስጥ በጭርታ ኩርምት ብላ በትዝታ ውቅያኖስ ውስጥ ተዋኝ ነበር። ሰይዲና ዙበይር አንድ ነገር ትተውላት ሲሄዱት፣ ልብሳቸው ላይ የነበረው የሚወዱት ዒጥር ሸታቸው ነበር። አቲካ ምንኛ ቻይ ሴት ነበረች! ሰይድና ዙበይርን እጅግ አድርጋ ከመውደዷ የተነሳ ሞተውም እንኳን የሚፈልጉትን ነገር እንደጠበቀች ነው። እርሱ በሕይወት ሳለ የተወችውን የመስጂድ ሰላት እንኳ ስለ ሞተ ሊሂድ ብላ አላፈረሰችውም። ሐቁን አሁንም እንደጠበቀችው ነው። የባለ ሐቅ ከሞት በኋላም አለ ነው አቋሟ። አጅብ ነው ያ አላህ ወንዶቻችንና ሴቶቻችንን በሕይወት እያሉ ያለባቸውን ሁቁቆች የሚያሟሉ አድርጋቸው። እዚህ ላይ አሳሳቢው ነገር ለሰይዲና ዙበይር መገደል መንስኤ የነበረው በመዲና ውስጥ የተፈጠረው ፊትና ከባድ ደረጃ ላይ መድረሱ ነበር። ከሰይዲና ዑመር ኢብኑ አልኸጣብ ኸሊፋ በኋላ የነበሩት አሚራል ሙዕሚኒንና ሰይዲና ዑስማን ኢብኑ ዓፋን ከአስሩ በጀነት ከተበሰሩ ሱሐቦች አንዱ ናቸው። ነቢያችንም ሰለላሁ ዐለይሂ ወሰለም ሰይድና ዑስማንን እንደወደዷቸውና እንዳወስደሷቸውን የሞቱት። አንድ ወቅት ላይ በእሁድ ጦርነት ላይ ነው ነቢያችን ዐለይሂ ሰላቱ ወሰላም ከሰይድና ዑመር ኢብኑ አልኸጣብ እንዲሁም ከዑስማን ጋር ይህ ተራራ ላይ ወጡ። የእሁድ ተራራ ተንቀጥቅጦም ነበር። ረሱል ሰለላሁ አለይ ወሰለም ለተራራው እንዲህ አሉት፣ እሁድ ሆይ ተረጋጋ፣ ላይህ ላይ ያለው ማን እንደሆነ ታውቃለህን? አሉና ነቢይና ሁለት ሸሂዶች ናቸው ብለውት! ይህን ፊትና የቀሰቀሰው የመን ውስጥ ይኖር እየነበረ አንድ የሁዲ ነበር። በቅጽል ስሙ ሲጠራ እብን ሰውዳዕ ወይም የጥቁሯ ልጅ የሚባል የአላህ ጠላት ነበር። እናቱ በጣም ጥቁር ነበረች ይባላል። ይህ ሰው የሰይዲና ዑመር ኽልፈትን አስታኮና ዕድሉን ተጠቅሞ እስልምናን ተቀብያለሁ አለ። እዚህም ብዙ ተከታዮችን አፈራ። መዲናም ድረስ ዘልቆ በመግባት የእስልምናን አቂዳ በመቀየር ለጀሌዎቹ ማስተማር ጀመረ። በጥቂት ጊዜያትም ሱሐባዎችን ለማከፋፈል ሞከረ ተሳካለትና መርዝ ሐሳቡንም በመንገዱ ለሚሰሙት አፈነዳው! አሚር አልሙእሚኒን ዑስማን ኢብኑ አፋን መገደል አለባቸዋለና ሰውን ለክፋት ገፋፋው። ይህ አቋምም ጸድቆ ለግድያ መሰናዶ ተጀመረ። ገዳዮች ወደ ዑስማን ቤት ያላንዳች ፍርሃት ገሰገሱ። ሰይድና ዑስማን ቤታቸው ቁጭ ብለው ቁርአን እየቀሩ ነው። እነኚህ የፊትና ሰዎች ከደጃፋቸው ደርሰው የቤታቸውን በር በእሳት አቀጣጠሉት። ከዚያም በኋላ ከቤታቸው ገብተው ያለ ርህራሄ በሰይፍ ዘጠኝ ጊዜ ወጓቸው። ሦስቱን ውግ ለአላህ ስድስቱን ውግ ደግሞ ለራሳችን ነው ብለው በወንጀላቸው ተመጻደቁ። ይህን ከፍተኛ ወንጀል ሰርተው ተኩራሩ። የሰይድና ዑስማን ደመም ያለማቋረጥ ሲያነቡት ከነበረው ቁራን ላይ ያለ ገደብ ያለ ከልካይ ፈሰሰ። ከዚህ በኋላ የፊትና በርን የሚዘጋ ወንድ ጠፋ። የአላህ ረሕመት ሆኖ ግን ታላላቆቹ ሰሓቦች ያኔ ይህ ክስተት ከመፈጠሩ በስተፊት ፊት በተከታታይ ታመው ሞተው ነበር። በዚህም ሰበብ መዲና ውስጥ እርስ በእርስ ደም መፋሰስ ብቻ ሆነ። ይህንን ማየት ያልፈለገውና ወደ አላህ ቶሎ በፍጥነት መሄድ የፈለገው ታላቁ ሰሃቢ ሰይዲና አሊ አንድ መፍትሄ መጣላቸው አዎ ያችን ድንቅ ሴት አቲካን ለትዳር መጠየቅ በፍጥነትም ጠየቁ ግና የአቲካ ምላሽ እሺታን ያዝል አልነበረም የደረሰባት መሪር ሐዘን ሳይቀልላት ሰይዲና አልይን አግብቻቸው በሚፈጠረው ሀዘን መጎዳትን አልፈልግም፣ አለች። ስለዚህም አለች፣ በምላሿ ያ አሊይ፣ እኔ ቃል ኪዳን እገባለሃለሁ በቅርቡ አንተ እኔን ሳታገባ ሻሃዳን እንደምታገኝ አለቻቸው። ያ አሊይ፣ ሻሃዳን ለማግኘት እኔን ማግባት አያስፈልግህም አለቻቸው፣ አስረግጣ። ሰይዲና አሊይ አቲካን ለትዳር በተመኟት በጥቂት ቀናት ውስጥ ሰማዕትነትን ኣገኙ ረض አንሁም ንهም አቲካን ከዚህ በኋላ ለትዳር የጠየቃትና ለአራተኛ ጊዜ ያገባት የሰይድና ሁሴይን የዓሊ እብን የረሱሉ የረሱል صى ه ሰለም የልጅ ልጅ ናቸው አቲካ ከሰይድና ሁሴይን ጋር በመጋባቷ ረሱል ሰለላሁ አለይህ ወሰለም አማችነትን አገኘች። ምንኛ የታደለች ሴት ነች አቲካ። በእስካሁኑ የትዳር ቆይቷ ቤቷ ሆና ነበር የባሎቿን መስዋዕትነት ትረዳ የነበረው። አሁን ግን ሰይድና ሁሴይን የሄዱበት ቦታ አብራቸው በመሄድ ከጂሃዱን መሳተፍ ላይ ጀምራለች። ሸሃዳም ከመጣ ከባሏ ጋር አብራ ሻሃዳን አንድ ላይ መቅነስን የምትጠላ የትኛዋ ሴት ነች? እንዲሆነ ሌላ ሐዘን ለአቲካ ። ኩፋ በሚባለው የኢራቅ ከተማ ውስጥ ሰይድና ሁሴን አቲካ ፊት ለፊት በዘግናኝ ሁኔታ በጠላቶቻቸው ተገደሉ። አቲካም ራሷን መቆጣጠር ላቃታት ከወደቁበት ደረሰችና ራሳቸውን ከአፈሩ ላይ ብድግ አድርጋ ወደ አላህ ጮኸች። ያኔ ያለቀሰችው ለቅሶ ገዳዮቹም እንኳ በሙሉ ዐይናቸው ሊያዩት ያልቻሉት የሚያሳዝን ክስተት ነበር። አቲካ ሐዘኗ ከፋ፣ ሐዘኗ ቆየ፣ በእጅጉም ተጎዳች። ለብዙ ጊዜም ራሷን ከሰዎች አገለለች። ከጊዜ በኋላም አሳዛኝ ነገር ተከሰተ። ያ የብዙ ወንዶች የኔ በሆነ ያሉለት አካል አንደኛው ከናካቸው ሄደ። አቲካ እነዚያ ውብ አይኖቿ ታወሩ። አዎ፣ አቲካ እነዚያን ወጣቶች በመልኳ ማርካ የአገቧት ቤቷን ጧፍ ያደረጉላት ታላቅ እንስት ታላላቅ ሱሐባዎችን በኢማኗ የማረከች ሴት፣ በርካታ ሰው በውበቷና በግጥሟ ያደነቃት ልዕልት ሰይዳ አቲካ አይነ ስውር ሆነች። ያም ሆኖ ግን ከኢባዷ አልቦዘነችም። እንደ እንደገና ለትዳር የሚጠይቋት ወንዶች እየመጡ ነው። ነገር ግን ለትዳር የሚጠይቃትን ወንድ ሁሉ ረሱሉ ሰለላሁ ዐለይሂ ወሰለም አማቼ ናቸው፣ በሳቸው ላይ ማንንም አልጨመረም ብላ ቁርጣቸውን ነግራ መመለስ ስራዋ ሆነ። ጊዜ ሄደ፣ ጊዜ ነጐደ። ሌላ መርዶ ከቡስ ኡማ ጆሮ ደረሰ። ውዲቷ የፍቅር ተሜት እመቤታችን አቲካ በሂጅራ ቆጣጠር በአርባኛው አመት ታማ ሞተች። ያ ሁሉ በጎ ሥራዋ፣ አኽላቋ፣ የባለ ሀቅ ጠባቂነቷ፣ ውዴታና ፍቅሯ፣ ትዕግስቷና ኢባዷ፣ አረ ስንቱ ይወሳል። በዚህ ሁሉ መልካም ሥራዎቿ ታጅባ ወደ አላህ ሄደች። አቲካ ያላንዳች ማጋነን ለዓለም ሴቶች ሁሉ የፍቅር ተምሳሌት ነች። ከዚህ መለስ ወደ ራሳችን እንመልከት። አቲካ በጥሩ ገድልና አላህን በመታዘዝ ወደ አላህ የያዘችውን ይዛ ሄዳለች። እህቴ ሆይ አንቺስ ምን ይዘሽ ነው ወደ አላህ የምትሄጀው? አላህ ሆይ የእርሷን ገድል የሚፈጽሙ ብዙ አቲካዎችን ስጠን። አሚን።